ይወስድላ ። ስለዚህ እነዚህን ነገሮች ግን በታሪክ ማረጋገጥ ስላልተቻለ እኛ የምንጀምረው ታንጀብል ኤቪደንስ ወይም ደግሞ ቋሚ ተጨባጭ ኤቪደንስ ካለን ከመጀመሪያው ከቁርሃን ነው። ከዛ ቁርሃን የተቀበለ ወይም ደግሞ ካላ ወርዶልኛል ብሎ ክሌም ያቀረበ ሰው አለ፣ እሱም መሐመድ። ከዛ ደግሞ የተመጀመረበት የተነሳበት ቦታ ማለት ነው እናያለን። ስለዚህ ምንድን ነው እንግዲህ እስኪ ፕሮብለም ውድ ሶርስ ምንድን ነው ይሄኛው፣ ሶርሱ መነሻው ምንድን ነው የሚለውን እናያለን። አሁን መጀመሪያ ላይ መካ አለ። ከዛ እስልምና ከመካ ተነስተው ዜጋ ይታያቸዋል። መካ መሐመድ ሲምፋየ መሐመድ ነብይ ብቻ አልነበረም፣ መሪ ነበር፣ የጦር አዛዥ ነበር አደለ? ስለዚህ ከዚህ ተነስተው ነው አሁን ይሄ አሮዎቹ ይታያቸዋል። በዚህ ነው ኤክስፓንድ እያደረገ የመጣው። ከዛ ሁለተኛው ኪንግደም የራሺዱን አለ የራሺዱን ኢምፓየር ከስልሳ ሁለት ከመሐመድ ሞት ጀምሮ እስከ ስድስት ስልሳ አንድ ድረስ ያለ ከሱ ደግሞ ቀጠለና ኤክስፓንድ እያደረገ ዩ ደዩ ማያድ ዳይነስቲ አለ እስከ ሰባት ሀምሳ ድረስ የቆየ ከዛ በኋላ እንደዛ እያደረገ ነው ኤክስፓንሽን የጀመረው። ስለዚህ መነሻዊት ነው መካ ላይ ስለዚህ ይሄኛው መነሻው ምንድን ነው? ይሄ ዲስትሪቢሽኑ እንዴት ነው የሚታየው? በእነሱ ሰዎች እና ሂስትሪካሊ ይሄኛው ቨመንት ራሱ እንዴት ነው መጠናት ያለበት? ለምን የአንድ ነገር ትክክለኝነት መሰረት ትክክለኝነት ለማረጋገጥ መጀመሪያ ከመሰረቱ ጀምሮ ኢቫሉዌት ማድረግ ስለሚያስፈልግ ማለት ነው። ከዛ ታይም ላይ አሁን ቅድም ያየ ናቸው ታይም ላይኑን እንዴት ነው የሚታየው የመሐመድ ልደት ሞቱ ከዛ በኋላ ከሱ በኋላ እንግዲህ ሰክሲድ ያደረጉ ወይም ደግሞ የተረከቡ ካሊፌቶች የነበራቸውን ታይም ላይ እንመልከት። ይህንን እንግዲህ ልብ እንድትሉ የምፈልገው ኢቨን በየታይም ላይናቹ እነዚህን ታይም ላይኖች አንደርስታንድ ማድረጋችሁ ማን ማኔቱ ጋር እንዳለ እነዚህን ሰዎች ባሌ ታሪኮቹ በጣም ሲግኒፊካንት የሆነ የእስልምና ሃይማኖት ላይ በደንብ ምንጭ ነው አማርኛው ትልቅ ሚና የተጫወቱ ስለሆኑ እነዚህ ነገሮች መረዳት ያስፈልጋል። መጀመሪያ ላይ አም ሶሪ የመሐመድ ልተት አለ በአምስት ሰባ የመሐመድ ልደት አለ በአምስት ሰባ በአምስት ሰማ እየተወለደበት ነው። መሐመድ ከዛ ይመጣና እስከ ስድስት አስር ድረስ እስከ ስድስት መቶ አስር ድረስ የኮመን ኢራ ወይም ደግሞ ኤዲ ዓመተ ምሕረት ማለትም እንግዲህ ኖርማል ህይወት ነበር እየኖር የነበረው ኖርማል ማለትም ኖርማል ስለ ምንም አይነት ፕሮፌቲክ የሆነ ወይም ደግሞ የነብይነት እንቅስቃሴ ወይም ደግሞ ከሃይማኖት ጋር የነበረው እንቅስቃሴ ሳይኖር እንግዲህ ትዳር መስርቶ እንደማንኛውም ሰ ህይወቱን ይመራበት የነበረው ጊዜ ነበር። ከዛ ግን በስድስት አስር በኬቭ ሂራ ወይም ደግሞ በዋሻ ሂራ ውስጥ የመጀመሪያው መገለጥ መጣ። ከዛ በኋላ ሚራጅ አለ። ሂጅራ አለ። ከዛ መካ አለ። ከዛ ስድስት አስር ላይ ስድስት ሰላሳ ሁለት ላይ ደግሞ ምን አለ ያረፈበት አለ። ከዛ ያረፈበት እና ከታይም ላይኑ ስናይ ሀያ ሶስት ሀያ ሁለት ሀያ ሶስት አመት ማለት ነው። እንግዲህ ይሄ መገለጥ የሚባለው ነገር ማለትም ከ አላህ ወሂ ወረዳልኝ እያለ በዚህ አመታት ውስጥ ነው እሱ በጅብሪል ተቀብያለው እያለ ለሱ ቁርሃኑ ለሚጽፉለ ሰዎች ይናገር የነበረው። ስለዚህ የመጀመሪያው ሂጅራ ላይ እንዴት ነው ወደ መካ ወደ መዲና መዲና አሁን

ከእሱ በኋላ ማን ተቀበለ? አቡበክር ተቀበለ እስከ ስድስት ሰላሳ አራት ድረስ ለሁለት ዓመት ያክል። ከዛ ከስድስት ሰላሳ አራት ዋን ኡመር ኢብን ካታብ ተቀበለ ከስድስት ሰላሳ አራት እስከ ስድስት ስልሳ አራት ከዛ በኋላ ደግሞ ኡትማን፣ ኡትማን የሚባለው እንግዲህ አሁን የምናየውን የቁሬሽ ዳይሎክት የተጻፈውን ቁርሃን ሰብስቦ በፍራግመንት ያደረገ ነው። ፍራግ ሌሎቹን ፍራግመንቶች ወይም ደግሞ ሌሎቹን ነው የተጻፈባቸውን። አሁን ይሄ እንዳልኳቸው በሃያ ሦስት ዓመት የወረደ ነው። በሃያ ሦስት ዓመት ውስጥ ወረደልኝ የተባለ ስለሆነ በተለያየ ታይም ላይ ነው የተጻፈው። ሲጀመር ቁራ ነው። ስለዚህ በተለያየ ጊዜ ገዳብ የተጻፈው። አሁን አንዳንድ ሀዲሶች አሉ። በእርግጥ ሀዲሶቹ ዊክ ናቸው ብለው ያስቀምጣሉ። ያን ያህል ተቀባይነትም አንዳንድ ሙስሊሞች ዘንድ ተቀባይነት ባይኖረውም እዛ ላይ ግን ምን ብሎ አስቀምጧል? እዛ ላይ ያስቀመጠው ልክ ምንድነው ኢቨን በቅጠሎች ና በድንጋዮች ላይ እነዛ እንትኖች ይፃፉ እንደነበረ። ስለዚህ ያንን በጣም ብዙ ፍራግመንቶች ነበሩ። ይሄ በፀሐፊዎች መካከል እና በሰክሲድ ባደረጉት መካከል የተለያዩ አለመግባባቶች እና ዲፍረንሶች ነበሩ። ከዛ በኋላ ግን ምን አደረገ እሱ ሌሎቹን ፍራግመንቶች ሌሎቹን እንዳ ሊቃጠለ አንድ ቁርአን ኮምፓይል አድርጎ በስድስት ሀምሳ ሁለት ያጠቃል። ስለዚህ እሱ ሄቁት ነው፣ በጣም ትልቅ ሚና ነበረው። ከዛ የእሱ የአጎት ልጅ የሆነው አሊ አምስት ስድስት ስልሳ አምስት እስከ ስድስት ስልሳ አንድ ድረስ ቆይቷል ማለት ነው። ስለዚህ እነዚህ ነገሮች ከየት ነው የምናውቀው? የራሶቻችን ሉ እነሱን በጥልቀት ስንገባ እናድርእን እናያለን ማለት ነው። ስለዚህ እስላሚክ ሶርስ እና ትራዲሽን ውስጥ ያኒ እስላሚክ ሶርስ እስላሚክ ትራዲሽን ውስጥ ሲራ አለ። ሲራ ማለት ባዮግራፊ መሐመድ የመሐመድ ህይወት ታሪክ ሀዲስ አለ። ሀዲስ ማለት ደግሞ ያው ቁርአን ያላቃለው ካለ የወረደለት ነው እሱ ሁለቱ እናቃለን። ሲራ ግን የመሐመድ ታሪክ ነው። ሀዲስ አለ ሴይንግ ኦፍ መሐመድ ማለትም ወይ መሐመድ የተናገራቸው ታሪኮች፣ የመሐመድ ህይወት፣ መሐመድ ያስተላለፋቸው መልዕክቶች፣ መሐመድ ያስተላለፋቸው ትዕዛዞች፣ ሁሉንም የመሐመድ ነገር ጠቅልሎ የያዘ ሀዲስ ነው። ከዛ በኋላ ተፍሲር አለ። ለቁርሃኖቹ ኮመንተሪ ልክ እኛ አንድ ብቻ ትርጓሜ ያቃበቱ ትችን ለመጽሐፍ ቅዱስ ጥቅሶች ትጓሜ እንዳስቀመጡት እነሱም ለቁርሃኑ ኮመንተሪዎች አሉት። ይሄ ማለት የተፈለጉ ይሄንን ነው ብለው ያብራሩበት። ከዛ ታሪክ ካለ፣ ታሪክ ደግሞ ማካሄድ ማለት ነው። እንግዲህ ከአደም ጀምሮ የተፈጠሩ ሰ ታሪካቸው ታሪኩን ነገር ያሳያል። ስለዚህ መሀመድ በስድስት እሳ ሁለት ከሞተ በኋላ ካለ በስድስት ዘጠና ሁለት አባ ሰይድ አለ በሰባት አርባ ዘጠኝ ኢብን ሻይቅ አለ ኢብን ሻይቅ እንግዲህ በጣም የሚታወቀው እንግዲህ አብዛኞቹን ስለ እስልምና ከዚህ በፊት ያነበባችሁ ያነበባችሁ ሰዎች አብዛኛውን የመሐመድን ታሪክ በኢብን ሻይቅ ነው የተጻፈው ስለዚህ በስድስት ስሳ አምስት ነበር የነበረው ከአንድ አመት አንድ አንድ መቶ ዓመት ይቅል ከአንድ መቶ ዓመት በላይ ከመሐመድ ጋራ ጋፕ አለው ከዚያ በኋላ ኢብን ሂሻም አለ አል ዋሂዲ ወይም ደግሞ ዋቂዲ ዋቂዲ አለ። ከዛ እንደዛ እየቀጠለው አሁን እነዚህ ጋር የምታዋቸው ተቀባይ ናቸው ተቀባይነት ያላቸው ሀዲሶች ናቸው። የመሐመድ ንግግሮች እና እነዚህ የመሐመድ ንግግሮች እሱ ካረፈ ከሁለት መቶ ዓመት በኋላ ማለት ነው። አልባሪ በስድስት ሰባ ከስምንት ሰባ ጀምሮ በዘጠነኛው መቶ ክፍለ ዘመን ጀምሮ እስከ አስረኛው መቶ ክፍለ ዘመን የተጻፉ ናቸው። አናሳይ ማለት ነው። ስለዚህ የመሐመድ ንግግር እሱ ካለቀ በኋላ ቁርሃኑ ደግሞ ልክ እሱ በሞተ ከሀያ አመት በኋላ በኦትማን ኮምፓይል ተደረገ። ከዛ በኋላ ደግሞ የሱ ታሪክ ደግሞ ከእሱ ከመጣ ከመቶ አመት በኋላ የተጻፈ ነው። ስለዚህ ኢቨን ለሰዎች መጀመሪያ ላይ መሰረታቸው እነሱ መሰረታቸውን የሚሉት ራሱ በጣም ብዙ ጥያቄ ያስነሳል። በጣም ጥ ብዙ ጥያቄ ያስነሳል ማለት ሙሉ ለሙሉ የወረደለት ሰውዬ ራሱ ኮምፓይል ያደረገው ወይም ደግሞ የተሰበሰበው ሌሎቹ ተቃጥሎ የተሰበሰቡትን ቁርሃኖች ራሱ አፕሮቭ አላደረገም። ይሄ የሆነው እሱ ከሞተ ሁለት መቶ ከሀያ ዓመት በኋላ ነው እና ይሄ ያላቃል ነው እንዲህ ነው ብሎ የሚያቀርቧቸውን ስለ ቁራን ክሌሞች ብዙ ጥያቄ ያስነሳል ማለት ነው። እና እሱ ተፍሲሮቹ ራሱ መጽሐፍ የጀመሩት አሁን ኢብን ከሲር ከእሱ ካረፈ ከሞተ ዓመት በኋላ ነው እና እነሱ እነሱ ጥያቄ ያስነሳል። ስለዚህ አሁን የመሐመድ ሪቤልድ ያደረገው በሀያ ሶስት ዓመት ነው። ስለዚህ ከእሱ በኋላ እነ አባስ ሰይድ እና አባስ ኢብን አባስ ተፍሲሮችን ክሬት ማድረግ ጀመሩ። ከዛ ውችስ አሮን አንድ መቶ አርባ አንድ አመት ከዛ በኋላ እነሱ ኢንትሮዱስ ካደረጉ በኋላ ከሁለት አመት በኋላ ደግሞ ሌላ እሱን ሰፖርት የሚያደርጉ ፋይሎች ማለትም ልክ የሱ ንግግሮች ናቸው፣ የእሱ ትእዛዞች ናቸው፣ የእሱ ህይወት ናቸው ምናምን ብሎ ይቅርታ፣ እነሱ ህይወት ናቸው ተብሎ እንግዲህ እነ ተፍሲሮች መጽሐፍ ጀመሩ ማለት ነው። ተፍሲሮቹ ተፍሲሮቹ ሳይሆን ሀዲሶቹ መጽሐፍ ጀመሩ ከሁለት መቶ አመት በኋላ ስለዚህ እነዚህ እንግዲህ ዲስታንስ አሁን እነዚህን ሰዎች አሁን ያየ ናቸው ኢብኒሻክ አለ፣ አባት ሰይድ አለ አብደላ አልመሊክ አለ እነዚህ እንግዲህ ቡኻሪ ሙስሊም ይቅርታ እነ ቡኻሪ ሙስሊም እነዚህ እንግዲህ የጻፉት እነ ኢቨን ሻክ የሱን ታሪክ የጻፉት እነ አልዋቂዲ፣ እነሱ እንግዲህ የቱ ቦታ ነው መነሻቸው? የቱ ጋር ነው? እንዴትስ ስለ መሐመድ አውቀው ጻፉ? እነሱ እዛውም የመካያን ነበሩ? ማለትም ከቦታው ከዳሪክ ሰው ስለገኙ ነበረ ወይስ የቱ ጋር ነበረ? እንትን ያሉት ህይወታቸው የቱ ጋር ነበረ? የቱ ጋር ነው የተመሰረ ከመስረታው መሐመድ ይኖርበትን ይንቀሳቀስበት ከነበራቸው ቦታዎች ምን ያለ ርቀት ውስጥ ይገኛሉ የሚለውን እኒ ማለት እነሱ አሁን እነዚህ ንግግሮች የሚቀበሉት ከምን አንጻር ነው? ከእሱ ጋራ ካለው ኮኔክሽን ማለትም ናሬሽናው አሁን አዲስ ላይ ናሬሽን ይታይ እና ማን ማኖ ዘግቦለት ይህንን ነገር የጻፈው ሲባል ኮኔክሽኑ ቀጥታ ከመሐመድ ጋር ካልሆነ ወይም ደግሞ በመሐመድ ቅርብ የሆኑ ታማኒነት ያለው ሰዎች ካልዘገቡ ያንን ሀዲሶች አይቀበሉም። እና እነዚህ ሰዎች እንግዲህ የቱ ጋ ነው የነበሩት የሚለውን እ እዚህ ጋር እንደምታዩት አረቢያን ሰላጤ ላይ መሐመድ የኖረበት ቦታ ነው። ይመራበት ያስተዳደረበት የነበረ ቦታ ነው። መካና መካ ዋናው፣ ከዛ መዲና ደግሞ ያው ከመካ ተሰዶ ሄዶበት የነበረው ቦታ ነው። ከዛ በኋላ እዛ ኢብንሂሻምን ስናይ እንግዲህ ካይሮ ነው መሰረቱ ካይሮ ነው መሰረቱ። ከዛ አልጠባሪ አልጠባሪ በስድ በአስረኛ መቶ ክፍለ ዘመን የነበረ ለቁርሃኑ ተፍሲር የጻፈ ሰው ነው። ስለዚህ ወደ ስንት ነው ሶስት ወደ ሶስት ክፍለ ዘመን መቶ ክፍለ ዘመናት ልዩነት ከማመድ ጋር የነበረው ተባስ ታባሪስታንም ሶሪ አንዳንድ እነዚህ ሀገራት ስሞች ፎርናውንስ ማድረግ ይከብደኛል። እና ታባሪስታን እነሱ ከዛ የዚህ አካባቢ ተወላጅ ነበረ። ከዛ አልቡኻሪ አልቡኻሪ በመጀመሪያ ሀዲሶቹ ትልቅ ተቀባይነት ያለው አልቡኻሪ ነው። ይሄኛው ግለሰብ አልቡኻሪ በስምንት ሰባ ጀምሮ ነው እንግዲህ ላይ፣ ማለትም ዘጠኛው ሴንቸሪ ላይ ነበረ ነው ሀገሩ እንግዲህ ከንትን የተነሳ አንዴ ይቅርታ ስለዚህ እዚ ጋ ወደ ውሃራ ወይም ደግሞ ወደ ካዛክ ወደዚህ ወደ እንትን ወደ ሚድል ኢዣ ማለትም ኢዣ ቢሆንም ወደ ሚድል ኢዣ የተዘጋጀ አካባቢ የነበረ ከዛ ከአፍጋኒስታን ወደ ላይ ማለት ነው። እዛ ወደዚህ አካባቢ ወደ ካዛኪስታን ምናምን ጨምሮ በዚህ በኩል ያለ ቦታ ላይ ነበር የነበረው። ስለዚህ የዲስታንስ ማይላቸውን ማየት ትችላላቸው ምን አይነት ርቀት እንዳላቸው እና ስለ መሐመድ አረጋጋጭ መጽሐፍቶችን የጻፉት ሰዎች ኢቨን መካያን ወይም ደግሞ መነሻቸው ከሳውዲ አረቢያ አይደለም። ስለዚህ እነዚህን ያረጋገጡ ሰዎች በጦርነት እስልምና የተስፋፋባቸው ወይም ደግሞ ኢንቬድ በማድረግ የሰፋባቸው ቦታዎች ላይ የተገኙ ሰዎች ናቸው ማለት ነው። አሁን ሂሚን ሻቭ ላይ የነበሩበት ቦታዎች ከመካ ምን ያህል እንደሚርቅ አልሃሪ ሀዲስ የተጻፈ ውራ ምን ያህል ርቀት ወደ ሁለት ሺህ ስድስት መቶ ማይልስ ነው ርቀታቸው። አልጣባሪ ተፍሲር እና ታሪቁን የጻፈው ማለትም ሂስትሪ ኦፍ ሂምን ቢንግስ የጻፈው ምንድን ነው ወደ ጣባሪስታን ታርባሪስታን ከመካ ወደ አንድ ሺ ሰባ መቶ ማይል ርቀት ላይ የነበረ ሰው ነው። ና ስለዚህ ይህንን ኮንክሉድ የምናደርገው ነን ኦፍ ትራዲሽናል ራይተርስ የእነዚህ ትራዲሽናል ራይተርስ ማለት በእነሱ ተቀባይነት ያላቸው ሶርሶችን የዘገቡልን ሰዎች መካ ላይ አልኖሩምም፣ መካና መዲና ላይ አልኖሩምም፣ አልሰሩምም። ከዛ እነሱ እንግዲህ እንደምታየው ዲስታንሳቸው ከኖርዘመን ከራሱ በጣም ርቀት አለው እና ከመካ በስተምሀብና በስተመስቃቅ በኩል ነበር የነበሩት። ስለዚህ እነዚህ ሰዎች ናቸው ስለነሱ እነሱ እስላሚክ ሶርሶች ላይ በጣም ተቀባይነት ያላቸው ወይም ደግሞ ትልቅ ቦታ የሚሰጣቸውን መጽሐፍቶች፣ ሐዲሶችን ሂማን ቢንግ ታሪክ ታሪክ የሰው ልጅ ታሪክ አይደል ያለ ነው እነሱን እነሱን የጻፉት ትልቅ አሁን ለምሳሌ እንደ አልጠባሪ ማለት ነው።